ሰላምና ጤና ባላችሁበት ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር በድጋሚ ባላችሁበት ቦታ ሁሉ ይብዛ። ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብያሰብኩትን የቪዲዮ መረጃ ማስረጃዎች ይዤ መጥቻለሁ። ላይክ በማድረግ ጀምሩልኝ። የዛሬ መረጃችን ትኩረት የሚያደርገው እንግዲህ ከብፁዕ አቡነ ሳዊሮስ ጋር የተገናኘ ይሆናል። ብፁዕ አቡነ ሳዊሮስ የሸገር ሀገረ ስብከት የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ የምስካየ ህዙናን መድኃኔዓለም ገዳም የበላይ ኃላፊ የኦሮሚያ የሃይማኖት ተቋማት ጉባኤም ሰብሳቢ ናቸው። እንግዲህ ብፁዕነታቸው ብፁዕ አቡነ ሳዊሮስ በዚህ በሰበታ ማለት ነው፣ በሀገረ ስብከታቸው ስር ባለው ሰበታ ላይ ባለ ሶስት ወለል ህንጻ አስገንብተዋል አስመርቀዋልም። በምርቃት ስነ ስርዓቱ ላይ እንግዲህ በርካታ ሊቃነ ጳጳሳት ብፁዕ አቡነ ማርቆስ እንጨምሮ በርካቶቹ ተገኝቷል ካስር ያላነሱቱ በዚያ ተገኝተው እንግዲህ እነ ብፁ አባታችን ብፁ አቡነ ኤርሚያስን ብፁ አቡነ ዮሐንስን ጨምሮ ሌሎች አባቶችን መልእክት ያስተላልፈዋል። እሱን ቪዲዮዎች አጋራላችኋለሁ። ከዛ ጋር የተገናኙ መረጃዎችንም በስፋት የማመጣላችሁ ይሆናል። ቅዱስ ኑሮስ ርክበ ካህናት ሊቃነ ጳጳሳት ምንድን ናቸው ትርጉሙስ ምንድን ነው የሚለውንም የማስደምጣችሁ ይሆናል። ታዲያ ላይክ በማድረግ ሼር በማድረግ ትብብርና ጋርነታችን በማሳየት ከጎናችን እንድትቆሙ በፍጹም ትትና ጠይቃችኋለሁ። በቀታ በቀጥታ የብፁዕ አቡነ ኤርሚያስን የብፁዕ አቡነ ዮሐንስን ጨምሮ የርዕሰ ሊቃውንት አባ ገብረክርስቲያንም ስለ ርክበ ካህናት የሚያስተላልፉትን አስደምጣችኋለሁ። ምክንያቱም እኚህ ሁሉ በርካታ ሊቃነ ጳጳሳት ወደዛ ያመሩት ለጉባኤ በመጡበት ለርክበ ካህናት ጉባኤ በመጡበት ነው። ታዲያ ርክበ ካህናት ራሱ ምን ማለት ነው የሚለውንም አስደምጣችኋለሁ። ወደ መረጃችን በቀጥታ እናምራ። እናንተ ግን ላይክ በማድረግ ጀምሩልኝ። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ፣ አስተማሪ የማይደክሙ የማይሰለቹ በመሆናቸው በየሄዱበት ሁሉ አዲስ ነገር ያሳያሉና ብፁዕ አባታችን በእውነት የስራ ዘመኖትን እግዚአብሔር አምላክ ይባርክልዎት እድሜ ጤና ሰጥቶ ራሱ ጉልበት ሆኖ ደግሞ የበለጠ ስራ እንዲሰሩ እግዚአብሔር ይፍቀድልዎት። ላለሁ እግዚአብሔር ለወላችሁም ይፍቀድላችሁ። ለአይናችን ድንቅ ነገር ናት ሲል በእውነት ሁሉ ጊዜም እግዚአብሔር አዲስ ተስፋ አዲስ ራእይ እያሳየን ሁሉ ጊዜም ምስጋና እንዲሰፋ ወንጌል እንዲሰበክ ምእመናን ሕይወት እንዲያገኙ ነው። የሁሉ ድካም፣ የሁሉ ስራ የሚሰራው አማኞች ክርስቲያኖች ተስፋ መንግስተ ሰማያትን እንዲሰንቁ ተስፋ የሆነችን የእግዚአብሔር መንግስት እንዲወርሱ ነውና የምንረገጠው ምድር ሁሉ የምንደርስበት ምድር ሁሉ የተስፋ ምድር እንዲሆን የሚታነጸው ህንፃ ብፁዕነታቸው እንደገለጹት መልካም ሥራ የሚሰራበት የሚሠራበት ነገር እግዚአብሔር የሚገለጥበት ምዕመናን ተስፋ መንግሥትን የሚሰንቁበት ቤተ ክርስቲያን ጎልታ የምታይበት እንዲሆንልን የሁላችንን ምወት ነውና አሁንም ይህ የተሠራውን ሕንፃ በዚህ ተሰባስፈን የመረቅ ነው ለምዕመናን ተስፋ ሰጭ የሚሆን የእግዚአብሔር ክብር የሚገለጥበት ምእመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። ወን በጣም ደስ ብሎናል። ይህን ደስታ በእናንተ ላይም እንዲያበዛልን ፈቃድ ይሁንልን። ብፁ አባታችን እንዲሁም ሰራተኞች የእሳቸውን አመራር በመስማትና በመታዘዝ ይህን ያደረጋችሁ እግዚአብሔር ባርክልን፣ እግዚአብሔር ባርካችሁ፣ እግዚአብሔር ከሁላችን ጋር ይሁን። ለህዝባችን ለቤተክርስቲያናችን ለሀገራችን ለኢትዮጵያ በረከትን፣ ሰላም እንዲያድልን ፈቃድ ይሁንልን። ክፉን ነገር እንዲያረቅልን፣ መልካሙን ጊዜ እንዲሰጠን ይፈቅድልን። ዛሬም ዘወትርም ለዘላለሙ አሜን። ይሠራ የማይወድ አይ ብላ ብዬ አዝዣችኋለሁ ይላቸዋል። እና ይሄ መስራት ማልማት ትልቁ የቤተ ክርስቲያን አገልጋዮች ተልኮ ነው፣ አላማ ነው። በዚህ መሰረት በእውነት እጅግ የሚያስደስት በአጭር ጊዜ ጥራቱን ጠብቆ በእንዲህ አይነት ፍጥነት ይህን ህንፃ ገንብቶ ማሳየት በትክክል የቤተ ክርስቲያንን አስተምህሮ መግለጽ ነው እና ትልቅ ደስታ ነው እየተሰማኝ ለቤተ ክርስቲያናችን ለሕዝባችን ትልቅ አቅምና ጉልበት የሚሆን ነው። ብፁዕ አባታችን አቡነ ሳዊሮስና ልጆቻቸው ካህናቱ፣ ሊቃውንቱ፣ ምዕመናኑ ያስቀመጣችሁት ቤተ ክርስቲያኗ ይታወቃል። በሀገር ደረጃ በልማቱ ዘርፍ ትልቁን ሚና ስትጫወት የነበረች ያለች ናት። አሁን ደግሞ በእንዲህ አይነት መልኩ ብፁ አቡነ ሳዊሮስ ልጆቻቸው ሌሎቻችንም እንዲስንሰራ የበለጠ የቤተ ክርስቲያኗንም ክብር ማስጠበቅ ነው። ዜጎችንም መርዳት ነው። ማህበራዊ ተልኮንም መወጣት ነው እና የሚያስደስት ነገር ነው። መሬት መያዝ፣ ማጠር፣ አጥሮ ዝም ማለት በቂ አይደለም። መቀበል ማጠር ማለማት። እንዲህ ከሆነ አለሙ መሬትንኩ የሚል የመንግስት የስራ ኃላፊ የሚጨምር ይመስለኛል። አሁን ወንድሞቻችን እኔ እንጂ ደግሞ እዚህ ቦታ ላይ እንዲህ አይነት ቦታ ብንሰጣቸው ሳትሉት ቀሩ ይሆን? ምክንያቱም ሌላ ምን ይጠበቃል ከያዝን መሬት ሲለማ የስራ ፈጠራው ይበዛል። ዳቦ ጎርሶ የሚያድረው ይጨምራል። ይህም ከሰራንላችሁ እናንተ መሬት ለመስጠት ወደኋላ እንደማትሉ እርግጠኛ ነኝና ብፁ አባታችን ገና ብዙ እየተደገሰ ለወት ነው ይበርቱልን ለማለት ነው። አመሰግናለሁ። ርክበ ካህናት ማለት ተገናኝቶ እራስን ማረብ ሐዋርያትን፣ ተመለሱ ወደ እውነተኛ ዓላማችሁ እንዳለ የመታረሚያ እና የማረሚያ ጉባኤ ነው። ስለዚህ ምድራዊነትን ማረብ። የቅዱስ ሲኖዶስ ጉባኤ በዓመት ሁለት ጊዜ ነው። ይህ የሆነበት ምክንያት አለው። እግዚአብሔር ለሙሴ በዓመት ሁለት ጊዜ ቀንደ መለከት እንዲነፋ አድርግ ብሎታል። ከዚያ የተነሳ የወንጌልን ቀንደ መለከትነት ለሕዝብ የሚያዳርሱ ሊቃነ ጳጳሳት በዓመት ሁለት ጊዜ ተሰብስበው የእግዚአብሔርን አዋጅ ይናገራሉ። ይኸውም ምክንያት አለው። አሁን በርክበ ካህናት ተሰብስበው በልጉንና ክረምቱን ይመግባሉ። በጥቅም ተሰብስበው መከሩንና በጋውን ይመግባሉ። የማለፍ ማለት ነው። ለስድስት ወር አንድ ጊዜ ለስድስት ወር አንድ ጊዜ ጸለዩለት ማለት ነው። አመትን በጸሎት ለማስተዳደር ነው ሲኖዶስ የሚሰበሰብበት እንጂ አራት ጊዜ አምስት ጊዜ መሰብሰብ ይቻላል። ሁለት ጊዜ የሚሰበሰብበት ምክንያት እግዚአብሔር ለመንፈቁ ሰላም እንዲሰጥ ሁለቱን ወቅቶች በጥቅምት ሁለቱም ወቅቶች በግንሞት ተሰብስበው ይባርካሉ። እግዚአብሔር ዘመንን እንዲባርክ ዓመቱን እንዲባርክ በስድስት ወር ሰላም፣ ፍቅር፣ አንድነት እንዲሆን በስድስት ወር ደግሞ ሰላም፣ ፍቅር፣ አንድነት እንዲሆን ስድስቱን ወር አንድ ጊዜ ስድስቱን ወር አንድ ጊዜ በጸሎትም ለመባረክ ነው። ስለዚህ ጉባኤውም የበረከት የሚሆነው የክርስቶስ ዓላማ ቅድሚያ ሲሰጥበት፣ ጭቅጭቅ ሲጠፋበት፣ ቅናት ሲለይበት አድማና ዘረኝነት ሲጠፋበት እነዚህ ሁሉ የተለዩበት ሲሆን መንፈቁ የበረከት ይሆናል። የሚበቅለው የተባረከ ሰውም ያለ ጊዜው ውሃ የማይወስደው መብረቅ ወርዶ ሰው የማያጠፋበት የማይገዳደልበት አዝመራው የሚይዝበት ምድር የሰጧትን የምታበቅልበት የበቀሉት የሚያፈሩበት ያለ አዝመራ የማይቀርበት በቅሎ የሚያፈራው እህል በጥቅምት ሲሰበሰቡ ደግሞ ተበልቶ ጤና እንዲሆን ድውይ እንዳይሆን የሚባርኩበት ጊዜ ነው። የተወዳቸው ቤተሰቦቻችን እንግዲህ እያንዳንዱን መረጃ ከማስረጃ ጭምር እያስደገፍንላቸው የምናቀርብበት ነው። ብፁዓን አበው ሊቃነ ጳጳሳት ሰዓት ለቅዱስ ሲኖዶስ ምልአተ ጉባኤ መጥተዋል። በረከታቸው ሁላችን ላይ ይደር። በዚህ በቅዱስ ሲኖዶስ ምልአተ ጉባኤ እንግዲህ በወርሃ ጥቅምትና በወርሃ ግንቦት ነው የሚካሄደው፣ በአመት ሁለት ጊዜ በርክበ ካህናት በመጡበት ደግሞ የተለያዩ መንፈሳዊ አገልግሎቶችን ያደርጋሉ። አሁንም የተመለከትነው ይህ ይህን ነው። ውድና ክብራት ቤተሰቦች የዛሬ መረጃችን ይህን ይመስላል። ታዲያ ላይክ በማድረግ ሼር በማድረግ መረጃውን ለመላው ዓለም በማዳረስ መብራችሁን አሳዩ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።